ሰላም ጤና ይስጥልኝ ዶክተር ኤርሚያስ ፍቅሩ እባላለሁ በሀኪም ግዛው ሆስፒታል የአንጎልና ህብረሰረሰር ቀዶ ህክምና ስፔሻሊስት ነኝ እኛ በህክምና ስራችን በተደጋጋሚ ከሚያጋጥሙን ህመሞች ውስጥ አንደኛው በተለይ ደግሞ ህጻናትን ጨቅላ ህጻናትን በማጥቃት ብዙ ህጻናትን ህመም ላይ በመጣል ወደ እኛ እንዲመጡ ከሚያደርጋቸው ህመሞች ውስጥ አንደኛው በተፈጥሮ የሚመጣ የአከርካሪና የህብረሰረሰር ክፍተት ነው ይህ ህመም በህክምናው አጠራር ስፓይና ባፊዳ ወይም ስፓይና ዲስራፊዝም እያለን እንጠራዋለን። ይህ ህመም በጣም ከባድ ከሚባሉ የህፃኑ ውድገት ላይ ትልቅ ተጽዕኖ ካላቸው፣ ለረዥም ጊዜ ክትትል ከሚያስፈልገው ህመሞች ውስጥ የሚመደብ ነው። ይህ ህመም እንዲከሰት የሚያደርጉ በጣም ብዙ የተለያዩ ምክንያቶች ቢኖሩም በዋነኝነት በህክምናው ትልቅ ትኩረት የሚሰጠው ምክንያት የፎሊካሲድ የሚባል የንጥረ ነገር ማነስ ነው። ከዚህም በተጨማሪ ሌሎች ምክንያቶች እንደ መድኃኒቶች፣ የተለያዩ ለተለያዩ ህመም የሚሰጡ መድኃኒቶችም ይህን ህመም የሚከሰትበትን እድል ሊጨምሩ ይችላሉ። ግን ቀደም ብዬ እንደተናገርኩት በዋነኝነት በህክምናው ትልቅ ትኩረት የሚሰጠው የፎሊክ አሲድ እጥረት ነው። ምንም እንኳን ብዙ ጥናቶች የፎሊክ አሲድ እጥረትን ከስፓይና ባይፊዳ ወይም ስፓይና ሊስትራፊዝም ክምፕለን ከምንጠራው የህፃናትን ልክ እንደተወለዱ የአከርካሪና ህብረሰረሰር ክፍተት እንዲያጋጥማቸው ከሚያደርገው መምጋ ግንኙነት እንዳለው ቢያሳዩም አንድ ግን ትልቅ የሆነ የተሳሳተ አመለካከት አለ። ይህም አመለካከት ምንድን ነው? አንዲት ነፍሰ ጡርናት ካረገዘች በኋላ ወደ ጤና ተቋም በመሄድ ፎሊካሲድ በምታገኝበት ወቅት ይሄ ህመም የመከሰት እድሉን መቀነስ የሚቻል የሚመስለው በጣም ብዙ ሰው አለ። ነገር ግን ይሄ ፈጽሞ ስህተት ነው። ፎሊካሲድ በመስጠት ይሄ ህመም የመከሰት እድሉን መቀነስ የሚቻለው አንዲት እናት ከማርገዟ ቢቻል ከሶስት ወር ቀደም ብላ ወደ ጤና ተቋም በመሄድ ፎሊካሲዱን እንድታገኝ በማድረግና ይህንንም ፎሊካሲድ ለሶስት ወራት ከእርግዝና በፊት እንድትወስድ በማድረግ ነው። ይህም በሚሆንበት ጊዜ እርግዝናው በተጀመረበት ሰዓት እናትየው በቂ የሆነ የፎሊካሲድ ክምችት በደሟ ውስጥ ስለሚኖር ይሄ ስፓይና ባይፊዳ ወይም ስፓይናል ዲስትራፊዝም ብለን የምንጠራው መም የመከሰት እድሉን በከፍተኛ ሁኔታ መቀነስ ይቻላል። ነገር ግን አንዲት እናት ከማርገዟ በፊት ወደ ጤና ተቋማት ባትሄድና ወይም ደግሞ ፎሊካሲዱንም ሰፕሊመንት ሳታገኝ እርግዝና ቢፈጠር በቅድመ ወሊድ ክትትል ላይ ይሄ መኖርና ለመኖር ማረጋገጥ ይቻላል። ይህንን ለማድረግ የተለያዩ ምርመራዎችን ማድረግ እንችላለን። ነገር ግን ብዙውን ጊዜ እኛ የምንጠቀምበት የምርመራ መንገድ የአልትራ ሳውንድ ምርመራ ነው። የአልትራሳውንዱን ምርመራ በአብዛኛው ጊዜ የሚሰራው በማጽናትን ስፔሻሊስት ሐኪሞች ነው። ነገር ግን በራዲዮሎጂ ስፔሻሊስት ሐኪሞችም ሊሰራ ይችላል። አልትራሳውንዱን በጣም ተመራጭ የሚያረገው ነገር አንደኛ ሴፍ መሆኑ ነው። አልትራሳውንዱ በመሰራቱ ምክንያት እናትየውም ላይ ሆነ ጽንሱ ላይ የሚደርስ ምንም አይነት ጉዳት የለም። ከዚህም በተጨማሪ ደግሞ በአልትራሳውንዱ የምናገኛቸው ማሳያዎች የተሻለ እርግጠኛነትን የሚሰጡን ናቸው። ከዚህም በተጨማሪ ደግሞ አልትራሳውንዱ ከዚህ ስፓይና ባይፊዳ ብለን ከምንጠራውም ህመም ውጭ ሌሎችንም ለህይወት አስጊ የሆኑ ህመሞችን መኖርና ለመኖራቸውን ለማረጋገጥም ይረዳናል። ይህ ህመም የአልትራሳውንድ ምርመራ ከወሊድ በፊት በሚደረግበት ወቅት ከተገኘ ከማጠና ጽንስ ስፔሻሊስት ሐኪሙ ጋር በመመካከር ምን ውሳኔ ቢደረግ ይሻላል የሚለውን ከቤተሰብ ጋር እንደዚህ በመመካከር መወሰን ይቻላል። ታካሚዎቹ ወደ እኛ ጋር ማለትም ወደ አንጎልና ህብረሰረሰር ቀዶ ህክምና ሀኪሞች ጋር የሚመጡት ህፃኖቹ ከተወለዱ በኋላ ነው። በዛ ወቅት በዋነኝነት እኛ የምናደርገው ህክምና የሚሆነው ይሄ ክፍተቱ ያለበትን ቦታ በቀዶ ህክምና እንዲስተካከል ማድረግ ነው። ምንም እንኳን ይሄ ህክምና በጣም የሚመከር ለህፃኑም ትልቅ ጥቅም ያለው ቢሆንም ነገር ግን ከዚህ ስፓይና ባይፍዳ ብለን ከምንጠራው ህመም ጋር ተያይዞ የሚመጡ ሁሉንም ችግሮች ይቀርፋል ማለት ግን አይደለም። እኛ የቀዶን ህክምና ማድረጋችን ትልቁ ጥቅሙ ከህመሙ ጋር ተያይዞ የሚመጣውን ኢንፌክሽን፣ ይህም ኢንፌክሽን ቆዳ ላይ ብቻ ሳይሆን ወደ አንጎል መሄድ የሚችል አይነት ኢንፌክሽን ስለሆነ ኦፕሬሽኑን በመስራት ይህን ኢንፌክሽን የመከሰት እድሉ በከፍተኛ ሁኔታ መቀነስ እንችላለን። ይህ የቀዶ ህክምናው ትልቁ ጥቅሙ ነው። ነገር ግን ከህመሙ ጋር ተያይዘው ያሉ የሚመጡ እግር ለማንቀሳቀስ መቸገር፣ ሽንት ለመሽናት መቸገር፣ የአጉል እድገት መዛባት፣ እንዲሁም ደግሞ የጭንቅላት ውስጥ ፈሳሽ መጠራቀም እነዚህን የመሰሉ ግን ከህመሙ ጋር ተያይዘው የሚመጡ ጉዳቶችን ግን ሙሉ ለሙሉ መቅረፍ አይችልም። ምንም እንኳን ለነዚህም ለእያንዳንዳቸው ህመሞች የተለያዩ ህክምናዎችን መስጠት ቢቻልም ከዚህ ህመም ጋር ግን ተያይዞ የተወሰነ ጠባሳ ህጻኑ ላይ ወይም ህጻኗ ላይ ትቶ የማለፍ እድሉ ግን በጣም ከፍተኛ። ስለዚህ አጠቃላይ ህክምናው የሚመከርም እንኳን ቢሆን ሙሉ ለሙሉ የተፈጥሮውን ህመም ይቀርፋል ማለት ግን አይደለም። ስለዚህ እንደ ማጠቃለያ በዋነኝነት እኛ የምንመክረው ሁለት ጥንዶች እርግዝናን የሚያስቡበት ወቅት እርግዝናው ከመፈጠሩ ቢያንስ ከሶስት ወር ቀደም ብለው የማህፀንና ፅንስ ስፔሻሊስቶችን በማማከር መድኃኒት የምትወስድ ከሆነ እናትየው እነዚህ መድኃኒቶች ፅንሱ ላይ ወደፊት ችግር የሚፈጥሩ ከሆነ በተለያዩ ተለዋጭ መድሃኒቶች በመተካት ፅንሱ ላይ የሚደርሱትን ጉዳቶች ስፓይና ባይፊዳን ጨምሮ መከላከል ይቻላል ከዚህም በተጨማሪ ደግሞ ቀደም ብሎ ከሶስት ወር ቀደም ብሎ ከእርግዝናው በፊት ፎሊካሲዱን በመስጠት የስፓይና ባይፊዳ ህመምን እሱንም የመፈጠር ዕድሉን በከፍተኛ ሁኔታ መቀነስ ይቻላል አመሰግናል